ጌታቸው ረዳ የሚመራው የህወሀት ቡድን የሚያቋቁመው አዲስ ፓርቲ በቀጣዩ ሳምንት ይፋ እንደሚደረግ ተገለጸ። ከፖለቲካ ፓርቲነት የተሰረዘው ህወሀት እርዱኝ የሚል መግለጫ አውጥቷል። የአማራ ክልል ዳኞች በፖለቲካ ጉዳይ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ቱርክ በቅርቡ በሶማሌ የነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን መርቢል ድፍድፍ ነዳጅ ክምችት ማግኘቷ ተዘገበ። የፍርድ ቤት ፕሬዝዳንቱና ምክትላቸው ተሰናበቱ። አሜሪካ በሶሪያ ላይ የጣለችውን ማዕቀብ ማንሳቷን ተከትሎ የተለያየ ተቋማትና ሀገራትስ ምን አሉ? ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላቸው። ለእለቱ የተመራረጡን አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ በነጌታቸው ረዳ የሚመራው የህወሀት ቡድን የሚያቋቁመው አዲስ ፓርቲ በቀጣዩ ሳምንት ይፋ እንደሚደረግ ተገለጸ። በእነ ጌታቸው ረዳ የሚመራው ህዝባዊ ወያኔ ሀርነት ትግራይ ህወሀት ቡድን የሚያቋቁመው አዲሱ ፓርቲ ለማቋቋም ካለፉት ሁለት ሳምንት ጀምሮ እንቅስቃሴ የተደረጉ ሲሆኑ ቀጣይ ሳምንት ጊዜ እውቅና እንደሚሰጠው ተገልጿል። ፓርቲው ለማቋቋም ህግና ደንብ ፕሮግራም ቀርጾ ያለቀለት መሆኑን መረጃዎች ያመለክታሉ። አቶ ጣመን ከዚህ በፊት የህወሀት አባል የሆኑ ያገለገሉ ሲሆን በአቶ ጌታራቸው ረዳ የሚመራው ህወሀት ቡድን አባል መሆናቸውን አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲው ለማቋቋም አስፈላጊ መስፈርት ተሟልቶ ለምርጫ ቦርድ እንዲገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደተጠየቀ የተገለጸ ሲሆን ይህ አዲስ የሚቋቋመው ፓርቲ በሶስት ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንደሚያገኝ ያስችለዋል ተብሏል። ከፓርቲ አዲስ ስያሜ ጋር በተያያዘ እንደተገለጸው ያሉት የትግራይ ሊበራል ዲሞክራሲ ፓርቲ የሚል ስያሜ ትክክል ነው ወይ የሚለው እንዳብራሩ ከሆነ አቶ ታመ በሰጡት ምላሽ ፓርቲው ሊበራል ዲሞክራሲ መሆኑን በግልጽ በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሀሳብ ትክክል አለመሆኑን ውሳኔ ላይ ያለመድረሳቸውን ተናግረዋል ከስያሜው ጋር በተያዘ በርካታ ሀሳቦች ሊነሱ መቆየታቸውን የገለጸው ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ በአጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ ሴት የተከተለ ለማድረግ ተሰርቷል ብለዋል ህወሀት በሁለት ተከፍሎ በርካታ ውዝግብ የተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሀት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገልጽ ቆይቷል በመሆኑ የፕሪቶሪያ የሰላም ስብነት የፈረሙት የድርጅቱ እና ከፍተኛ አመራር በህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤት ማን ይሆናል? ሲሉ ተጠይቀዋል። አቶ ተአመ ይህን ሲመልሱ የስምምነቱ ዋና ባለቤት ጊዜያዊ አስተዳደር ነው ብለዋል። አዲስ የሚቋቋም የፖለቲካ ፓርቲ ህወሓት መሰረዙን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን፣ ይህ ፓርቲ ለቀጣይ ምርጫ ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ከፖለቲካ ፓርቲነት የተሰረዘው ህወሓት እርዱኝ የሚል መግለጫ አውጥቷል። ትናንት ባወጣው መግለጫ ምርጫ ቦርድ ህወሓት ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ በአንድ ወገን ያደላ ውሳኔ አሳልፏል ብለዋል። ህወሓት ችግሮችን ከፌዴራል መንግስት ጋር በድርድርና በንግግር ለመፍታት በተደጋጋሚም ጥያቄ ብናቀርብ ነው ፈቃደኛ የፌዴራል መንግስት ዳተኛ አሳይቷል ብለዋል። በዚህም ምርጫ ቦርድ በአንድ ወገን ያደላ ውሳኔ የፕሪቶሪያ ስምነት አደጋ ውስጥ ጥሎታል ያሉ ሲሆን ለዓለም አቀፋዊ ማህበረሰብ፣ ለፌዴራል መንግስት እንዲሁም ለአደራዳሪዎች የሚከተለው ጥያቄ አቅርበዋል። የአፍሪካ ህብረት የጸጥታ ምክር ቤት ይህንን ጉዳይ አጀንዳ እንዳደርገውና በቀጣይ ስብሰባ ሲቀመጥ እንዲወያይበት፣ ምርጫ ቦርድ ውሳኔ እንዲመረምር፣ በፌዴራል መንግስትና በህወሓት መካከል አስቸኳይ ፓናል ውይይት እንዲካሄድ ጫና እንዲደረግ፣ በውይይቱ ውስጥ ከሚደረግ የፌዴራል መንግስት የምርጫ ቦርድ ውሳኔ እንዲሰርት ጫና እንዲያሳድርና ግፊት እንዲያደርግ ጠይቋል። በአማራ ክልል ዳኞች በፖለቲካ ጉዳይ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋጅ በሆነ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞች እና የጉባኤ ተሿሚዎች የስነ ምግባርና የዲስፕሊን የሚመለከት ይህ ደንብ የጸደቀው ከትናንት በስቲያ ማክሰኞ ግንቦት 5 2017 ዓ ም ነው። ደንቡ ሰላሙን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤና ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ አስተላልፏል። ቤት ፕሬዝዳንቱና ምክትላቸው ተሰናበቱ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃን እና ምክትላቸው ገብረአብ የኦብ ከስራ ተሰናብተዋል። በትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናር ጄኔራል ታደሰ ወረደ ፊርማ ግንቦት 5 2017 ዓ ም የተጻፈ ደብዳቤ እንደሚያመለክተው ፕሬዝዳንቱ እና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁት ባመለከቱት መሰረት ከምስጋና ጭምር ስንብት ተሰጥቷቸዋል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 2017 ዓ ም ጀምሮ ከስራ መሰናል ሰልጣን አባታቸውን የተጻፈላቸው ደብዳቤ ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ለአንዴና ሁለቴም ጊዜም ለስራ መልቀቂያ ጠይቀው ሳይሳካላቸው ቀርቷል። የስራ መልቀቂያ እንዳስገቡ እንደ ምክንያት ከተጠቀሱ ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካል በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸው ተናግረዋል። ቱርኪ በቅርብ በሶማሌ የነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን የኢዛቤል ድፍድፍ ነዳጅ ክምችት ማግኘቷ ተዘገበ። የቱርኪ ፍለጋ እስካሁን በሶማሌ 20 ቢሊዮን በርሜል የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች የነዳጅ ፍላጎቶች ይቀጥላሉ ተብሏል። ቱርኪና የሶማሌ ከወራት በፊት በሶማሌ የነዳጅ ፍለጋ ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90 በመቶ የነዳጅ ገቢዎን ለቱርኪ ይሆናል በመባሉ ውዝግብ ማስነሳቱ ይታወሳል። አሜሪካ በሶሪያ ላይ የጣለችው ማዕቀብ ማንሳቷን ተከትለው የተለያየ ተቋማትና ሀገራት ምን አሉ? የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ጁዳሪች በአሜሪካ በሶሪያ የጣለችው ማዕቀቦች ማንሳቷ የሶሪያ ህዝብና ያኗኗር ዘቤ ይቀይራል ብለዋል። የሶሪያ ቻምበር ኦፍ ኮሚኒስ የማዕቀቡ መነሳት ኢኮኖሚስቶች ወደ ሀገራቸው እንዲመለሱ ያበረታታል ሲል ገልጿል። የሶሪያ የኢኮኖሚና ኢንዱስትሪ ሚኒስትር የሶሪያ ኢኮኖሚ እንዳዲስ እንዳንሰራራ አስተዋጽኦ ያደርጋል ባይ ናቸው። በኩሏ ውሳኔውን እደግፋለሁ ስትል ገልጻለች። የኦማኑ ሱልጣን የማዕቀቡ መነሳት የሚበረታታ ነው ብለውታል። የየመን ማዕቀቡ መነሳት ጥሩ እርምጃ መሆኑን በውጭ ጉዳይ ሚኒስተሯ በኩል ገልጻለች። የሊቢያ የውጭ ጉዳይ ሚኒስተር ለጉዳቱ የተጋለጠ የሱሪያ ህዝብ ከችግሩ ለመውጣት የተወሰደ አውንታዊ እርምጃ ነው ሲሉም ውሳኔውን ደግፈዋል። የኳታር የውጭ ጉዳይ ሚኒስተር አሜሪካ ማዕቀቡን ለማንሳት ያሳየችው ድጋፍ እንደሚያደንቁም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስተር በመካከለኛው ምስራቅ ሰላምና ብልጽግና ማየት እፈልጋለሁ ሲሉ ይህን ተናግረዋል። በታሪክ ትልቁ የመከላከያ ስምነት ተፈጽሟል ሲል ዋይት ሀውስ ገለጸ። አሜሪካና ሳውዲ አረቢያ እስከ ዛሬው ትልቁ የተባለውን የ142 ቢሊዮን ዶላር የመሳሪያ ሽያጭ ስምነት ፈጽመዋል። ስምነቱ አየር ኃይል ማሻሻያና የሚሳይል መከላከያ የምድር ኃይል ማዘመንና የግንኙነት ስርዓት መገንባት ያጠቃልላል ተብሏል። ነጩ ቤተ መንግስት በወጣው መግለጫ ስምነቱ የሰው ኃይል ማሰልጠንን የአቅም ግንባታ ስልጠናዎችን እንደሚያካትት ገልጿል። በሩሲያ ድጋፍ የራሳችንን ወታደራዊ ኢንዱስትሪ መገንባት እንፈልጋለን ሲል ኢብራሂም ትራውሬ ተናገረ። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ ከስፑትኒክ ጋር ባደረጉት ቃለምልልስ ሩሲያ ለሀገራቸው የጦር መሳሪያ ድጋፍ ከሚያደርጉ ጥቂት ሀገራት መካከል አንዷ መሆኑን ገልጸዋል። ሲናገሩም ከሩሲያና ከቻይና ውጭ ማንንም ማንም የለንም። በሌላ ቦታ የሚደርስብን የከፋ ነው። ህዝብ እናቀርባለን፣ ግን ሊሸጡን ፈቃደኛ አይደሉም ብለዋል። ጨምረው የሩሲያ ወታደራዊ ባለሙያ በሽብርተኛ ለመዋጋት እያደረጉ ባለው ጥረት ስልጠና እየሰጡ እየሰጡ መሆን አስረድተዋል። በሩሲያ ድጋፍ የራሳችን ወታደራዊ ኢንዱስትሪ መገንባት እንፈልጋለን ያለው ኢብራሂም ትራኦሬ ሽብርተኛን ለመዋጋት ቁርጠኛ መሆናቸውን ገልጸዋል። ከአርባ ዓመት ትግል በኋላ ፒኬኬ የትጥቅ ትግል ለማቆም ወስኛለሁ አለ። የኩርዱ ታጣቂ ቡድን ፒኬኬ በይፋ የትጥቅ ትግል ለማቆም ውሳኔ ማሳለፉን አወጀ። ላለፉት አርባ ዓመታት ከቱርክ መንግስት ጋር ሲዋጋ የቆየው የኩርድ ሰራተኞች ፓርቲ ፒኬኬ አባሎቹን ትጥቅ እንደሚፈቱና ወደ ሰላማዊ ዲሞክራሲ ትግል እንደሚገቡ ትናንት ይፋ አድርጓል። ከወራት በፊት በስር ላይ የሚገኘው መሪው አብዱላህ አካልን የቡድን አባላት በኩርድ መብት በሰላማዊ መንገድ እንዲታገሉ ጥሪ አቅርቦ ነበር። ባለፈው ሳምንት ፒኬኬ ተሰብስቦ ከዚህ በኋላ የትጥቅ ግን ለማቆምና በሰላማዊ መንገድ ለመታገል ታሪካዊ ነው የተባለ ውሳኔ ያሳልፈዋል። ፒኬኬ ውሳኔው ያሳለፈው ታሪካዊ ግቡን በመምታቱና ከዚህ በኋላ የኩርድ ጥያቄ በዲሞክራሲ ፖለቲካ መፈታት እንደሚችል ማመኑ ነው ተብሏል። በአንካራ ውሳኔ በደስታ እንደተቀበላቸው ተነግሯል። ስለ ቀጣይ የትጥቅ ትግል ማስወረድ ሂደቶች ህጋዊ ጉዳይ በምንም ይፋ የሚታወቅ ነገር የለም። ቡድኑ በቱርክና በአሜሪካ በአሸባሪነት የተፈረጀ ነው። የቡድኑ ታጣቂዎች እጣ ፈንታ ምን እንደሚሆን አሁን ላይ የሚታወቅ ነገር የለም። ያም ሆነ ግን የቡድኑ የትጥቅ ትግል የማቆም ውሳኔ በአጠቃላይ በቀጠናው ሰላም መረጋጋት ትልቅ የሆነ ተስፋ ሰጥቷል። ከፍተኛ የምስራች ነው ተብሏል። ፒኬኬ ከ1984 ጀምሮ ዋ ዋና ነፃ ኩርድን ለመመስረት የሚል ከቱርክ መንግስት ጋር የትጥቅ ትግል ሲያደርግ ነበር። በትጥቅ ትግሉ 40 በላይ ዜጎች ህይወታቸው አልፏል። ከፍተኛ ኢኮኖሚ ችግር አስከትሏል ተብሏል።